ነጋድራስ የፍጻሜ ውድድር ላይ የተገናኘ ነው የፍጻሜ ውድድሩ ደግሞ ስራ ፈጣሪዎችን ይዞ ነው የመጣው እና ስራ ፈጠራ እንደ አገር ስናየው ወይም ደግሞ የስራ ፈጠራ አገር የስራ ፈጠራ መንግስት የሚባለው ነገር ትንሽ ቢነግሩ ይመስል ጥሩ አመሰግናለሁ እንግዲህ ኢትዮጵያ የስራ ፈጣሪዎች ማፍለቂያ ሀገር ትሆናለች ነው የሚል ሀገር በቀል ማሻሻያ ሁለት ላይ አንዱ የተቀመጠው ትልቅ ሀሳብ ይሄ ስራ ፈጠራ ደግሞ ሊፈልቅ የሚችለው ጠቃሚ የስራ ሀሳቦች ሲነሱ ያንን መደገፍ የሚችል ሁኔታ ሲኖር ነው። እንደዚህ አይነት ፕሮግራሞች ነጋድራስ አይነት ያሉ ፕሮግራሞች ይህንን ያመቻቻሉ ማለት ነው። በአንድ በኩል ወጣቶች እና ሌሎችም ተደፋፍረው ሀሳባቸውን ይዘው ወደፊት እንዲመጡ ያደርጋሉ። ሁለተኛ፣ የተነሱ ሀሳቦች እንዲተቹ፣ እንዲበለጽጉ፣ እንዲሻሻሉ ዕድል ይሰጣል። በጣም ጥሩ ሀሳብ ይዘሽ ግን የፋይናንስ አንግሉ የገበያ አንግሉ በአግባቡ ካልታየ አዋጭ ላይ ሆን ይችላል። ያንን ሼፕ ለማድረግ ያግዛል። ሌሎች በብዛት ከዚህ ይማራሉ። አንዳንድ ደግሞ ፋይናንስ ተደርጎም እንዲያድግ እድል ይሰጣል። ይሄ በጣም በጣም ወሳኝ ሆነ። በየሀገሩ እንደዚህ ዓይነት ፕሮግራሞች በተለያይ ስም አሉ። ትልልቅ የዓለማችን ኩባንያዎች የፈለቁበት ነው። እኔም ተስፋ የማደርገው የዛሬው ውድድር ተወዳዳሪዎችና አሸናፊዎች ወደ ትልቅ ኩባንያ ዘልቀው ከሀገር ያለፈ አስተዋጽኦ ማበርከት እንደሚችል ነው። የዴቨሎፕመንታል ስቴት የምንለውን ነገር የሚደግፍበትን መንገድ ትንሽ ብናየ ለምሳሌ ዴቨሎፕመንታል ስቴት የሚባለው የውጭ ገበያ መር ሊሆን ይችላል ወይም ደግሞ ፕራይቬት ሴክተሮችን ማዕከል ያደረገ ሊሆን ይችላል የተለያዩ ስትራቴጂዎች ይነደፉበታል ነገር ግን ስራ ፈጥረው ያንን ሊደግፍ የሚችልበትን መንገድ በጥቂቱ ብናል ያው እኛ እንግዲህ መንግስትን ኢንተርፕሪናል ስቴት ነው የምንለው ልማታዊ ብቻ አይደለም ኢንተርፕሪናል ነው ምንድነው ኢንተርፕሪናል ስቴት ያልንበት ዋናው ምክንያት እንደ መንግስት በአጠቃላይ ከላይ እስከታች የተጣሉ ነገሮችን ውጤታ ማወደ ነገር ማምጣት ችግርን እንደ ድል አይቶ ወደ ድል መቀየር፣ አጠቃላይ መንግስት ሀሳቤ ይሄ ነው። መንግስት በራሱ የሚያስበው አሁን ልክ እዚህ ያለንበት ቦታ፣ እኔ ወጣት ዲፕሎማቶች የውጭ ጉዳይ ሰራ እዚህ ቤት ብዙ ጊዜ መጥቻለሁ። ይህ ሕንፃ እንደሚያክል አሁን ገና ትልቅ ቆሻሻ ስለነበረ አይታይሽም፣ የሚታይሽ ጠቦ ነው። ያን አስቶ አንስቶ የሀብት ማፍለቂያ ማድረግ መቻል የመንግስት ዲኤንኤ ውስጥ ያለ ነው። ይሄ ደግሞ በግሉ ዘርፍ ካልተደገፈ ውጤታማ የሆነ ቢኮዝ የኢኮኖሚ ሞተር የግሉ ዘርፍ ነው። መንግስት ደግሞ የግሉ ዘርፍ እንዲያድግ እንዲሰፋ የሚደግፍ ነው የሚለው እነዚህ ተናበው ተመጋግበው የሚሄዱ ናቸው ማለት ነው። ግን ትልቁ ነገር አሁን ያሉ ዲፓርቸር መንግስት ሁሉን ነገር ይሄ ልማታዊ መንግስት የምንለው ይዟል እኔ ሁሉ ነገር መንግስት እንዲሰራ የሚጠብቅ ነው። ኢንተርፕሪነርያል መንግስት ግን መንግስት ሁሉ ነገር እንዲሰራ አይጠበቅም። መንግስት ችግር ያለበት ቦታ ላይ ይገባል፣ ገበያ ይፈጥራል፣ ድል ይፈጥራል። ያንን ደግሞ የግሉ ሴክተር ገብቶ ክራውዲን ተደርጎ የግሉ ሴክተር እንዲያሰፋው ይጠበቃል ማለት ነው። ቱሪዝም ስራዎችን መንግስት መንገዱን ቀየሰ፣ አንዳንድ ቦታ ሰራ፣ ግን ያንን ይዞ የሚሮጠው የሚያሰፋው ማነው? የግሉ ሴክተር ነው። እንደነዚህ አይነት ወጣቶች፣ ስራ ፈጣሪዎች በዚህኛው የኢንተርናሽናል መንግስት ሳቤ ትልቅ ዋጋ ትልቅ ቦታ የሚሰጣቸው ናቸው። ይሄ እየሰፋ እንዲሄድ ማድረግ ይኖርብናል። ሊበረታታ ሊደገፍ የሚገባው ነው። የቢዝነስ ኮሚኒቲውም ገንዘብ ያለው ሀሳብ ያጣው እንደ ሀሳቦች ላይ ኢንቨስት እንዲያደርግ በዚሁ አጋጣሚ ላበረታታ አፈልጋለሁ። የገንዘብ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ ከልብ አድርጌ አመሰግናለሁ።